በቅርብ ጊዜ የሂፕሆፕ አልበም ለአድማጮች ያደረሰው አሌክስ ንጉስና ልጅ ሚካኤል ፋፍ ምን አጣላቸው? የየማ ኮንሰርት ላይ ምን ተፈጠረ? እንዲሁም የማስተዋል እያዩ አድናቂዎች የጀመሩት ቻሌንጅ ምንድን ነው? ሰላም፣ የሹክቲዩብ ቤተሰቦች እንደምን ሰነበታችሁ? እነዚህንና ሌሎች በሳምንቱ የተፈጠሩ አስገራሚና አስደንጋጭ የመዝናኛ ዜናዎችን ይዘን መጥተናል። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። በዚህ ሳምንት ከተከናወኑ ሁነቶች መካከል የወጣቱ ስዩም ጋጋ ወይም በመድረክ ስሙ ዲዲ ጋጋ የመጀመሪያ የሆነውን አልበም ለአድማጮች አድርሷል። ስዩም ወይም ዲዲ ጋጋ በለጋ እድሜው የሙዚቃ ኢንዱስትሪ የተቀላቀለ ሲሆን የተለያዩ ነጠላ ዜማዎችን ለአድማጮች አድርሷል። ወጣቱ ድምፃዊ የመጀመሪያ ስራው የሆነውን ላቺያው ለህዝብ ካደረሰ በኋላ በተለያዩ ጊዜያት የተለያዩ ነጠላ ዜማዎችን በመልቀቅ ከአድማጮች እውቅና ማግኘት ችሏል። ከሙዚቃዎቹ ውስጥም ሶሪ ጄጄ፣ አኒ ሲመሌ እንዲሁም ወዜ የተሰኙ ተጠቃሽ ናቸው። ከአምስት ሚሊዮን ብር በላይ ወጪ እንደተደረገበት የተገለጸው ይህ አልበም በውስጡ አስራ ሁለት ሙዚቃዎችን ያካተተ ሲሆን ዶላሬ የሚል መጠሪያ የተሰጠው ሲሆን ትርጉሙም ከለምለም ስፍራ የበቀልሽ ነው። በዚህም አልበም ውስጥ ጀንበሩ ደመቀ፣ ጃሉ ዳወል እንዲሁም ማህሌት ወንድሙ በፊቸሪንግ ተሳትፎበታል የተሳተፉበት ሲሆን ፋኑ ጊዳቦ በቅንብር እንዲሁም አበጋዝ ክብረ ወርቅ ማስተር አድርጎታል። በተያዘ የአልበም ዜና ለረጅም ጊዜ ከሙዚቃ ርቆ የነበረው የዘጠናዎቹ ወጣት ድምፃዊ ምስክር አወል በአዲስ አልበም ወደ ህዝቡ ቀርቧል። ቀደም ባለው የሙዚቃ ስራዎቹ አድናቆትን ያተረፈው ድምፃዊው እያመነሽ፣ ላፋርጋት፣ ኢትዮጵያ ይቅር ይቅር፣ እንዲሁም አለሁ የተሰኙ ሙዚቃዎች ተጠቃሽ ናቸው። በአዲስ አልበም ወደ ህዝቡ የመጣው ምስክር አወል የአልበሙን ግጥምና ዜማ ራሱ ያዘጋጀው ሲሆን፣ ቅንብሩን አዲስ ፍቃዱ የተሳተፈበት ሲሆን፣ ማስተሪንግ ሰለሞን ኃይለማርያም ተካቶበታል። አልበሙ በሃርመኒ መልቲሚዲያ የዩቲዩብ ቻናል የቀረበ ሲሆን በውስጡ አስር ትራኮችን አካቷል። ከአልበሙ መካከል ምነዋየሽኝ ለማናው ልቻለውና እታለም የተሰኙ ዜማዎችን ለህዝብ አቅርቧል። ከአንድ አመት በፊት የወጣውና ተወዳጅነትን ያተረፈው የየማ ደጋ ሰው አልበም በአዲስ አበባ ዩኒቨርሲቲ ያሬድ የሙዚቃ ትምህርት ቤት ውስጥ ለታዳሚዎች ቀርቧል። በእርጋታ የሚከወን ሙዚቃ ዝግጅት ማቅረብ ህልሜ ነበር ስትል የገለጸችው የማ በዝግጅቱ ላይ የጋሞቹ ጻልቄ፣ የኦሮሞ እናቶች ሀረሲንቄዎች እና የደራሼ የባህል ቡድኖች ጋር በመሆን የሙዚቃ ስራዎቿን አቅርባለች የደጋ ሰው አልበም በሀገር ውስጥ ለመጀመሪያ ጊዜ ሲቀርብ በሀገረ ፈረንሳይ የተለያዩ ቦታዎች ላይ ቀደም ብሎ መቅረብ ችሏል። የደጋ ሰው አልበም በውስጡ አስራ ሁለት ሙዚቃዎች ሲኖሩት ስንት ነው፣ ፖስተኛው፣ የደጋ ሰው እንዲሁም ሾን ቢቴ ተወዳጅነትን ካተረፉ ሙዚቃዎች መካከል ተጠቃሽ ናቸው። በዝግጅቱ ላይ ታላላቅ አርቲስቶች፣ የኪነ ጥበብ ሰዎች እንዲሁም ተጽዕኖ ፈጣሪ ግለሰቦች የተገኙ ሲሆን የዚህ ዝግጅት አዘጋጅ የደጋ ሰው አልበም ፕሮዲሰር እንዲሁም የየማ እጮኛ የሆነው እዩኤል መንግስቱ ሙዚቃ ከተለመደው አቀራረብ ወጣ ባለ መንገድ ሊቀርብ ይገባል ሲል ሀሳቡን አጋርተዋል። መሰል ዝግጅቶችም በቀጣይ እንደሚኖሩ የገለጸው እዩኤል በመሀል በአዳዲስ ስራዎች እንደሚመጡ አሳውቀዋል። ቅርቡ አዲስ የሂፕ ሆፕ አልበም ለአድማጮች ያደረሰው አሌክስ ንጉስ ልጅ ሚካኤል ሰድቦኛል ሲል ቅሬታውን አቅርበዋል። በዘጠናዎቹ ከቴዲዮ እንደዚሁም ከሌሎች ሙዚቀኞች ጋር በመሆን የሂፕሆፕ ስራዎቹን ይሰራ የነበረው አሌክስ ከወር በፊትም ሰባት ቢሊየን ብር እንደወጣበት የተገለጸ የድሮ አራዳ የተሰኘ የመጀመሪያ አልበሙን ለአድማጮች አድርሷል። ይህ አርቲስት ኢትዮጵያ ውስጥ ሂፕሆፕ ሙዚቃን እሱ እንደጀመረና አንደኛም እንደሆነ ሲናገር ተሰምቷል። አያይዞም ልጅ ሚካኤል አራዳ ለአራዳ በሚለው ሙዚቃ ላይ እኔን ተናግሮኛል ሲል በመሀላቸው ቅራኔ እንዳለ ፍንጭ ሰጥቷል። በአዲስ አልበሙ ላይም ከሁለቱ በሚለው ሙዚቃ ላይ መልስ እንደሰጠ ይታወቃል። አርቲስቱ በልጅ ሚካኤል እና በቴዲዮ መካከል የነበረውን ግብግብ በይፋ እንደተቀላቀለ እና ከዚህ በኋላም በተከታታይ ስራዎቹን ለማድረስ ዝግጅቱን እንዳጠናቀቀ። ተወዳጁን የሙዚቃ ባለሙያ የሚያበረታታ የሶሻል ሚዲያ ቻሌንጅ ተጀመረ። ማስተዋል እያዩ ይገባል በሚል የተዘጋጀው የሶሻል ሚዲያ ቻሌንጅ የሙዚቀኛው አድናቂዎችን በማህበራዊ ሚዲያ ላይ እያንቀሳቀሰ ይገኛል። ቻሌንጁ የድምፃዊው የዩቲዩብ ቻናል ለማበረታታት የታሰበ ሲሆን የተዘጋጀውም በእፎይ አዲስ የቲክቶክ ገጽ አማካኝነት ነው። ማስተዋል በውብ የሙዚቃ ስራዎቹ የሚታወቅ ሲሆን ከእንዚራ አልበም በፊት በነጠላ ዜማዎቹ ወደ ሕዝብ የደረሰ ሲሆን ከሰራቸው ነጠላ ዜማዎች መካከል ጀግናና የነዋይ ደበበ ሀገሬ ሰዋጣሾይ ይጠቀሳሉ። ከአልበሙ መካከል ተደማጭነትን ካተረፉ ሙዚቃዎች መካከል አልምልም መጥቼ ነበር፣ በምን ቃል፣ ደግሰን የተሰኙ በኤላ ሪከርድስ ለህዝብ አቅርበዋል። ከእንዚራ አልበም በመቀጠል በራሱ የዩትዩብ ቻናል የተለያዩ ሙዚቃዎች ለአድማጭ አድርሷል። ቻሌንጁን ለመቀላቀል የማስተዋል እያዩን የዩትዩብ ቻናል ሰብስክራይብ በማድረግ አጫጭር ቪዲዮዎች ስለ ማስተዋል እያዩ መስራት፣ ሙዚቃዎቹን ማዳመጥ እንዲሁም ቪዲዮዎች ላይ ሃሽታግ ማስተዋል እያዩ ይገባል እና ሃሽታግ ድንቅ አልበም በማለት ቻሌንጁን እንድትቀላቀሉ ጥሪ አቅርበዋል። ደራሲ፣ የስነ ልቦና አማካሪ ማህበረሰብ ገንቢ ሀሳቦችን በማንሳት በሃይማኖት አስተምሮዎቹ እንዲሁም የስነ ልቦና ንቃት የሚሰጡ ትምህርቶችን በተለያዩ መድረኮች በማካፈል እንዲሁም የቲቪ ፕሮግራሞችን በማቅረብ በህዝቡ ተወዳጅነትን ያተረፈው ዶክተር ወዳጄነህ መሀረነ ከሰሞኑ በአዲስ መጽሐፍ ብቅ ብሏል። 101 የጥበብ ጠብታዎች በማለት የሰየመውን አዲስ መጽሐፍ በቅርብ ቀን ለንባብ ሊበቃ እንደሆነ ተሰምቷል። ዶክተር ወዳጄነህ ከዚህ ቀደም ለንባብ ካበቃቸው መጽሐፍት መካከል የመላእክት አለቆች፣ በእናት ሀገር፣ ክልሷ ሳይክ እና ሌሎችንም መጽሐፍት ለንባብ ያቀረበ መሆኑ ይታወሳል። ለሳምንቱ የያዝናቸው የመዝናኛ ዜናዎች እነዚህን ይመስሉ ነበረ። በቀጣይ እስከምንገናኝ ድረስ ላይክ፣ ሼር፣ ሰብስክራይብ በማድረግ ይጠብቁን።